የፍቅር ጓደኛውን ቢሮዋ ውስጥ ገድሎ ለስድስት ዓመታት ተሰውሮና በሌለበት የእድሜ ልክ ጽኑ እስራት ተላልፎበት የነበረው ተከሳሽ በቁጥጥር ስር ዋለ። ተከሳሹ ጌታቸው ዓለም ጸሐይ ይባላል። የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ.ም ከቀኑ አምስት ሰዓት ገደማ በመንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ሁለት ልዩ ቦታው ሳባ ህንጻ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመላክተው ተከሳሹ በህንጻው ስድስተኛ ፎቅ ወደ ሚገኘው የክፍለ ከተማና የፋይናንስ ኢኮኖሚ ልማት ጽፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኝ ናት በሚላት መዓዛ ካሳ በተባለችው ግለሰብ ላይ የግድያ ወንጀልን ፈጽሟል። አልፈልግህም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮዋ ውስጥ እያሯሯጠ በተለያየ የሰውነት ክፍሏ ላይ በስለት በመውጋት ህይወቷ እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብም ተደራጅቶበታል። ጌታቸው ዓለም ጸሐይ በፖሊስ የተጠርጣሪዎች ማረሚያ ቤት በነበረበት ወቅት በህመም ምክንያት ወደ ህክምና ተቋም ለመሄድ የካቲት አስራ ዘጠኝ ቀን ሁለት ሺ አስራ አንድ አመተ ምረት ጥያቄ አቅርቦ ወደ ሆስፒታል ከተወሰደ በኋላ ህክምና ቦታ እንደተሰወረና በአቃቢ ህግ ክስ ተመስርቶበት ጉዳዩ በሌለበት በፍርድ ቤት ሲታይ እንደ ቆየም የምርመራ መዝገቡ ያስረዳል። በሰውና በሰነድ ማስረጃ ተደራጅቶ የቀረበበትን የክስ መዝገብ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በነሀሴ ሶስት ቀን ሁለት ሺ አስራ አራት አመተ ምህረት ጌታቸው አለም ጸሐይ በሌለበት በእድሜ ልክ ጽኑ እስራት እንዲቀጣና በህዝባዊ መብቱ ለዘወትር እንዲሻር ውሳኔ አስተላልፎበታል። የፍርድ ቤቱን የቅጣት ውሳኔ ተፈጻሚ ለማድረግ የአዲስ አበባ ፖሊስ ክትትልና ኦፕሬሽን ክፍል ፍርደኛውን በቁጥጥር ስር ለማዋል ቀንና ሌሊት ያልተቋረጠ ክትትል ሲያደርግ ቆይቶ መጋቢት 21 ቀን 2017 ዓ.ም ሆሎታ ከተማ ውስጥ ከተደበቀበት ስፍራ ወንጀሉ ከተፈጸመ ከስድስት ዓመታት በኋላ በድጋሚ ሊይዝ ችሏል። በደብረ ማርቆስ ከተማ የቤት ሰራተኛዋን አስገድዶ የደፈረው ግለሰብ በስርዓት ተቀጣ። በደብረ ማርቆስ ከተማ አስተዳደር በንጉስ ተክለ ሃይማኖት ክፍለ ከተማ በቀበሌ 04 ልዩ ቦታ ደብዣ ሁለተኛ ደረጃ ትምህርት ቤት ቤት ፊት ለፊት ከሚገኘው ሰፈር አካባቢ የወንጀል ድርጊቱ ተፈጽሟል። በክሱ ዝርዝር ላይ እንደተገለጸው ተከሳሽ አለሙ ወርቄ ከቀኑ አምስት ሰዓት ላይ የቤት ሰራተኛዋ የሆነችውን የግል ተበዳይ መጸዳጃ ቤቱን እንድታጸዳ ካዘዛት በኋላ መጸዳጃ ቤቱን ለማጽዳት በገባችበት አንገቷን አንቆ አፍኖ ከደፈረ በኋላ ከሰው እንዳትገናኝ ቢያደርግም ግለሰቧ ለአራተኛ ዋና ፖሊስ ጣቢያ ጥቆማ ትሰጣለች። በዚህም መሰረት ፖሊስ ከግለሰቧ የደረሰውን ጥቆማ መነሻ በማድረግ ምርመራ በጀመረ እና ተጠርጣሪውን ተከታትሎ በመያዝ አስፈላጊውን ማስረጃ በማጠናከርና መዝገቡን አጠናክሮ ለሚመለከተው አቃቢ ሕግም ያቀርባል። የደብረ ማርቆስ ከተማ አስተዳደር ፍርድ ቤት ተከሳሽ አቶ አለሙ ወርቄ ጥፋተኛ መሆኑን በሰውና በህክምና ማስረጃ በማረጋገጡ በስምንት አመት ጽኑ እስራት መቀጣቱን የአራተኛ ዋና ፖሊስ ጣቢያ ኃላፊ ምክትል ኢንስፔክተር አወቀ አያሌው መግለጻቸውን ብስራት ራዲዮና ቴሌቪዥን ከደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ ኮሚኒኬሽን ያገኘው መረጃ ያመላክታል። በ66 ዓመቷ ዓመቷ አስረኛ ልጇን የወለደችው ሴት እያነጋገረች ነው። ከአስሩ ልጆቿ ስምንቱ ሃምሳ ዓመት ከሞላት በኋላ የተወለዱ መሆናቸውም ተዘግቧል። በበርሊን ውስጥ የሙዚየም ዳይሬክተር የሆነችው አሌክስ አንድሪያ ሄልደብራንዲት የመጀመሪያ ልጇን ከወለደች ከአምስት አስርት ዓመታት በኋላ ፍሊፕ የተሰኘ ወንድ ልጅ በ66 ዓመቷ ወልዳለች። ጀርመናዊቷ ሴት አስረኛ ልጇን በተፈጥሯዊ መንገድ አርግዛ መውለዷ በከፍተኛ ሁኔታ የበርካቶችን ትኩረትም ስቧል። በጀርመን ሙዚየም ውስጥ የምት የሚሰራው አሌክሳንድሪያ ፍሊፕ ብላ የሰየመችውን ወንድ ልጅ በቀዶ ሕክምና የተገላገለች ሲሆን ምንም እንኳን በስልሳ ስድስት አመቷ ብትወልድም ጤነኛ የሚባል ሰባት ፓውንድ ክብደት ያለው ህጻንም ወልዳለች። ወይዘሮ አሌክሳንድሪያ በበርሊን የሚገኘውን የዋል ሙዚየም ባለቤት ስትሆን የመጀመሪያ ልጇን እንደ ኢሮፓውያን አቆጣጠር ሰባዎቹ ነበር ያገኘችው። ታዲያ የዚህ ሴት አስገራሚ የህይወት ጉዞ ከዚህ ጊዜ በኋላ የሚጀምር ሲሆን ስምንቱ ልጆቿ እድሜዋ ሀምሳን ከተሻገረ በኋላ ወልዳለች። ታዲያ ለልጅ የተለየ ፍቅር ቢኖራትም ፈጣሪ በጊዜ በልጆች ሊባርካት ባይችልም በመጨረሻ ግን የአስር ልጆች እናት ለመሆንም በቅታለች። ታዲያ ይህንን ተከትሎ አስተያየቷን የሰጠችው አሌክሳንድሪያ ትልቅ ቤተሰብ ማስተዳደር ጸጋ ነው። በተለይ ደግሞ ልጆችን በአግባቡ ማሳደግ ና ማስተዳደር የምትችል ከሆነ ስትልም ተደምጣለች። በዚህ እድሜዋ እንዴ ልጆችን ለመውለድ እንደ በቃሽ በመጠየቅ ለየት ያለ ልምድ ካላት ከጋዜጠኞች ጥያቄ የቀረበላት አሌክሳንድሪያ ጤነኛ ምግብ አዘውትራ የምትመገብ፣ ዋናን የምትወድ፣ በየቀኑ ለአንድ ሰአት የምትዋኝ፣ በየቀኑ ለሁለት ሰአታት የምትሮጥ፣ ምንም አይነት መጠጥ ሆነ ሲጋራ የማታጨስ በመሆኗ ምክንያት ሊሆን እንደሚችልም ገልጻለች። የአሜሪካው የሕፃናት ቃ አቅራቢ ከናጡት ወተት የተሰራ አይስ ክሪም ለገበያ ሊያቀርብ መሆኑን አስታወቀ። ፍሬዳ የተሰኘው ታዋቂው አሜሪካዊ ብራንድ የእናጡት ወተት ጣዕም ያለው አይስክሪም ለደንበኞች እንደሚያቀርብ ካስታወቀ በኋላ በማህበራዊ ትስስር ገጽ ላይ መነጋገሪያ ሆነዋል። ድርጅቱ ይህንን ልዩ ጣዕም ያለው አይስ ክሪም ለማጣጣም የሚሹ ደንበኞቹ ማስታወቂያው ከተነገረበት ቀን ዘጠኝ ወራት መጠበቅ እንዳለባቸው አስታውቋል። ፍሬዳ ጉዳዩን በማስመልከት ለጋዜጠኞች በሰጠው ማብራሪያ ኩባንያቸው በርካቶች ጭንቅላት ውስጥ ያለውን የእናጡት ወተት ምን ጣዕም ነው ያለው የሚለውን ጥያቄ ለመመለስ አቅዶ አይስክሬሙ ማዘጋጀቱን ገልጿል። ምንም እንኳን የማርኬቲንግ ስራው ፍሬዳ እውነትም ከእናጦት ወተት የዘጋጀ አይስክሬሞችን ለማቅረብ ማቀዱ በሚያሳዩም፣ ነገር ግን እንደዛ ላይሆን ይችላል የተባለ ቢሆንም፣ ይህ እንዲባል ያስገደደው ምክንያት ደግሞ በሀገረ አሜሪካ ከእውነተኛ የእናጦት ወተት የሚዘጋጅ ምግብ ማቅረብ በምግብ ጥራት ተቆጣጣሪዎች የተከለከለ መሆኑም ነው። ለዚህ መልስ ይዞ ብቅ ያለው ፍሬዳ ታዲያ እመኑኝ አይስክሬሙ ከእናጦት ወተት ጋ እጅግ ተመሳሳይ እንደሚሆን አስታውቋል። ታዲያ ይህ ማስታወቂያ በተለቀቀ በአጭር ጊዜ ውስጥ በከፍተኛ ሁኔታ መነጋገሪያ ለመሆን የበቃ ሲሆን በርካቶችን በዛሬው እለት ታስቦ የሚውለውን የሞኞች ቀን ኤፕሪል ፎልስ ዴ ምክንያት አድርጎ የቀረበ እንዳይመስል ሲልም ተሰምተዋል። ነገር ግን ፍሬዳ ማስታወቂያው የሞኞች ቀንን በማስመልከት የተነገረ ሳይሆን የበርካታ ደንበኞችን ጥያቄ መሰረት አድርጎ የተዘጋጀ አዲስ የአይስክሪም ጣዕም ለማስተዋወቅ የተደረገ መሆኑንም ማረጋግጠው።